አሰላም አሌይኩም ወረሕመቱላሂ ወበረካቱ፣ የተከበራችሁ ሙስሊም ወንድሞችና እህቶች በያላችሁበት ሁሉ አላህ አዘወጀል ጾማችሁን ቅያማችሁን ዒባዳችሁን ሁሉ አላህ ይቀበል፣ ባላችሁበት ሁሉ አላህ ይጠብቃችሁ፣ እሱ ለወደደው ዓላማ ይወፍቃችሁ እላለሁ። በዛሬው ዕለት እዚህ ጋር የምትመለከቱትን አንድ ግለሰብ ነው ይዤው የመጣሁት። የዚህ ግለሰብ አላማ ምንድን ነው? ምንስ ነው የሚፈልገው? የሚለውን ከንግግሮቹ እንከታተል ኢንሻአላህ። ቀጥሎ የእሱን ንግግር አቀርብላችኋለሁ ማለት ነው። እናም ከወዲሁ የማሳስባችሁ ነገር ቢኖር ይህንን ቪዲዮ ወደ ሌሎችም የዩቱብ ቻናሎችም ሆነ ወደ ቲክቶክ፣ ወደ ቲክቶክም የለቀኩት ስላለ በዚሁ ላይ ወደ ፌስቡክ እና ቴሌግራም ተመሳሳይ ወደሆኑ ገጾች ሼር እንድታደርጉት ትብብራችሁን እጠይቃለሁ። ሙስሊሞች ላይ የተቃጣብን ዘመቻ በዚህ መልኩ ተጠናክሮ እየቀጠለ መሆኑንም ልጠቁማችሁ ፈልጋለሁ ማለት ነው። ሳቅ ይዞኝ፣ ለምን የሚል ጥያቄ ይኖራል። ለምንድነው ሳቅ የሚይዘወት የሚይዝ ወንድም አረጋ የስልምናን ነገር ስታስበው ስታወጣው፣ ስታወርደው፣ ስታነጻጽረው እንደው ዝም ብለህ ስትገረምበት ለምን የሚል ጥያቄ ይኖራል። አለም ኢየሱስ በአራተኛው በአራት ዓመተ ዓመተ ምህረት በአራት ዓመተ ምሕረት ወይም ከሁለት እስከ አራት ባለው ዓመተ ምሕረት በዛ እንደተወለደ ነው የመጽሐፍ እንትን አዋቂ ቴዎሎጂን፣ ሂስቶሪያን፣ የታሪክ የስነ መለኮት የተለያየ እንትን የሚናገሩት ፈጣሪ ከእናቱ ከማርያም የፈጠረውን ኢየሱስን በዚህ መልኩ ከተወለደ በይህን ያህል ዓመተ ምሕረት ብሎ ተረከው። የሚያሳዝነው ግን ወደ በኋላ ላይ ትልቁ ዳቦ ሊጥሆነ እንደሚባለው አይነት ጌታ ብሎ መፈረጁ፣ አምላክ ብሎ መፈረጁ ነው። አሁን ከእንደነዚህ አይነት ትላልቅ ሰዎች የሚጠበቀው ይህ አልነበረም። ይህ ሰው ስም ያረጋ ነው ብሏል። አይደለም ሊያረጋጋ ራሱ አልተረጋጋም። አባትየው እንዴት አድርገው ስም አውጥ እንዳወጡለት አልገባኝም። ወይ እሳቸውም ሳይረጋጉ አውጥተውለት ሊሆን ይችላል። እንደነዚህ አይነት ሰዎች ተፈተው ተለቀዋል። ኢስላምና ሙስሊሞች ላይ ማለት ነው። አገር ውስጥ ያሉት ሲናገሩ በጥንቃቄ ነው የሚያወሩት፣ ምናልባት ካልሰከሩ በስተቀር እውጭ ያሉት ደግሞ በማን አለብኝነት የሆነ በቃ እንትን ውስጥ፣ ቴዎሎጂ ውስጥ የሆነች ስራ ያለቻቸው ከሆኑ ኢንካማቸው ትንሽ ትንሽ የጨበጥ የሚያደረጓት ነገር ያለቻቸው ከሆኑ በእንዲህ አይነት መልኩ እየተመጻደቁ ውሸትን እንደ ወረቀት እየቀዳደዱ ያወራሉ ማለት ነው። ምንድን ነው እስኪ የዚህ ሰውዬ ዓላማውና ፍላጎቱ በነቢያችን ላይ ምን ሊቀጥፍ ፈልጎ ነው? ነብዩ መሐመድ አምስት መቶ ሰባ ዓመተ ምሕረት ነው የተወለደው ጌታ ከመጣ አገልግሎ ከሄደ ከሞተ ካረገ ከዛ በኋላ መጥጦ እስልምና የሚባል ሃይማኖት መሰረተ። ውሸቱን ይኸው ከዚሁ ጀመረው። እኔ በጣም ከምጠላው የሰው ወገን ማን እንደሆን ታውቃላችሁ? ሽማግሌ ሆኖ ቀጣፊ ውሸታም ሰው በጣም ነው የሚያስጠላው። ሽማግሌ ሆኖ ቀጣፊ ውሸታም አጭበርባሪ በጣም ያስጠላል። ወላሂ በጣም ደግሞ ያስጠላል። እንዴ እድሜ የተገኘው ለዚህ ነው እንዴ? እንደው እድሜ ሰጠኝ እድሜ ሰጠኝ ሲሉት የነበረው ፈጣሪን እንዲህ አይነትን ቅጥፈት ሊቀጥፉበት ነው እንዴ? አረ መሆን የለበትም መሆን የለበትም። ለመሆኑ ነቢዩ ሙሐመድ ናቸው ስልምና የፈበረኩት አይደለም። ስለዚህ ጉዳይ ጥያቄ ነው ማቅረብ ያለበት ይህ ግለሰብ ማለት ነው። እኛን ነው መጠየቅ ያለበት እኛን አስተማሪዎቹን መጠየቅ አለበት። እነሱንም የምናስተምራቸው እኛንን ስለ ባይብላቸው ከፈለጉ ስለ ኢየሱስ ክርስቶስ ማንነት ስለ እናቲቱ ስለ ማርያም እኛንን ሙስሊሞቹ የምናስተምረው እንዲህ አይነቱን ግለሰብ። ስለዚህ እኛን መጥተው ይጠይቁን። ከአሁን በፊት ብዙ ጊዜ መልእክት አስተላልፈናል። እባካችሁ ስለ ማርያምም ሆነ ስለ ኢየሱስ ክርስቶስ ስለ እስልምናም ይሁን ስለ እስልምናው ነቢይ መማርና ማወቅ ከፈለጋችሁ፣ ስለ እውነተኛው ፈጣሪ አምላክ ማወቅ ከፈለጋችሁ፣ እሱን እንዴት ማምለክ እንዳለብን ማወቅ ከፈለጋችሁ እኛን ሙስሊሞቹን መታችሁ ባለ በቂ መረጃዎችን ባለ ሙሉ መጽሐፎችን ባለ ቁርአኖቹን ሙስሊሞች ኑና ጠይቁ፣ ተማሩ ብለናል። አሁን ስንፍና ነው እንግዲህ እንዲህ አይነት ወር የሚያስወራቸው ሀቅን መቀበል ሲችሉ እውነትን መማር ሲገባቸው የጠገቡት ጠጅና አረቄ ይኸውና እንዲህ አይነት ውዳቂ ንግግር ያናገራቸዋል። አጥንታቸውን ቆዳቸውን ሸብሽቦ አጥንታቸውን በልቶ የጨረሰው አረቄ እንደዚህ አይነት ንግግርም እያናገራቸው ነው። በጣም ነው የሚገርመኝ እኔ ሀቂቃ ለምን እንደሆነ አይገባኝ። ሃይማኖት መሰረተ ከስንት ከስድስት መቶ እንበለው ስድስት መቶ አመት በኋላ መልእክቱ መምጣት ጀመረ። እሺ ይህ ሰው ምንም ነገር አቅም ይህ ግለሰብ ያልኳችሁ በምክንያት ነው። በይህን ያህል መቶ ዓመት ላይ ተወለደ። ከኢየሱስ ክርስቶስ በኋላ መጥቶ አለ ኢየሱስ ክርስቶስ ከሙሴ በኋላ አርልን የመጣው ከዳዊትስ በኋላ አይደለ የመጣው? እንደውም ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የኢየሱስ ክርስቶስ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚል ዳዊትን ደሞ ምን ብሎታል? ኢየሱስ ራሱ ይላል መጽሐፉ፣ እኔ ዳዊት ስርና ዘር ነኝ የሚያበራም የንጋት ኮከብ ነኝ ብሏል። እዚህ ዳዊት ዘር ነኝ። ዘር ማለት ምን ማለት ነው? ከሱ የተገኘው ማለት እኮ ነው። ዮሐንስ ራእይ ምዕራፍ 22 የመጨረሻው ምዕራፍ ቁጥር 16 ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሳል ተብሎ የዳዊት ልጅ ነው የተባለው። ከነሱ በኋላ መጣ ማለት ነው። እሺ ሙሴስ ከነ አብርሃም በኋላ መጣ፣ ከነ ያዕቆብ በኋላ መጣ። በኋላ መምጣት ለመሆኑ ምንም አይነት ስራ አያሰራም ነው። እንደዛ ከሆነማ አንተም ራስህ ከብዙዎቹ ወንጌላውያንና ፓስተሮች ወይም ቀሳውስት ወይም ደብተራዎች ይቀርታል፣ ደብተራዎች በኋላ ነው የመጣኸው። በኋላ መምጣት ምንም ሥራ የማያሰራ ከሆነ እንግዲያውስ ነቢዩ መሐመድ ከነቢያት ሁሉ መጨረሻ ተልከው የቀደምት ነቢያቶችን ታሪካቸውን እንደናንተ አይነቶቹ ያረከሳችሁባቸውን ታሪኮች አይሁዳውያን ደግሞ እንደዚሁ ያረከሱባቸውን ታሪካቸውን የኢየሱስ ክርስቶስን ደግሞ ዲቃላ ነው ብሎ የፈረጁበትን እናንተ ያለ አግባብ ጌታ ነው አምላክ ነው ያላችሁትን አባባል አስተካክለው አሳምረው የነቢያትን ታሪክ ተርከው ያስተማሩት ነቢዩ መሐመድ ናቸው። ስለ ነቢይ መሐመድ መማር አለብህ። መጀመሪያ አንተ ስለማታቅ ነው እብደት ነው ብላህ አወራ። ነቢዩ መሐመድ እብድ አደሉም፣ እብድ አደሉም። አላህ በቁርአን በትክክል ምን ብሏቸዋል? ወኢነከ ለዓላ ኩሉቅን አዚም፣ ባለ ሙሉ ስነ ምግባር፣ ባለ ጥሩ ስነ ምግባር። ወረፋዕና ለከ ዚክረክ፣ ደረጃህን ውዳሴህን ከፍ ከፍ አደረግኩት አላቸው። ኢነከ ለሚነል ሙርሰሊን አንተ ከመልእክተኞቹ ነህ። አላ ስራጢን ሙስተቂም እብደት ላይ ሳይሆን ቀጥተኛው መንገድ ላይ የተላክ ነቢይ ነህ፣ መልእክተኛ ነህ ብሎ አላህ አሞጋግሶ አቆላምጦ አሳምሮ ደረጃቸውን አልቆ ነው የላካቸው። ሲቀጥል አሁን አንተ ስሙን የምታነሳው ኢየሱስ ክርስቶስ ለእስራኤላውያኑ ነው የተላከ፣ አንተን አይመለከትም። በነገራችን ላይ እስራኤላዊ ነኝ ብትል እንኳን አይመለከትም። እኔ ከእስራኤል ቤት ለጠፉ በጎች በቀር አልተላኩም ነው ያለ። አንተ የሌላ ሀገር በግ ነህ እንጂ የእስራኤል በግ አደለህም። ስለዚህ አይመለከትህም። ዮሐንስ ወንጌል ምዕራፍ 17 ቁጥር 9 ላይ ከዓለም ስለሰጠህኝ ብቻ እለምንሃለሁ፣ ስለ ሌሎቹ ግን አለምንም ብሏል። ስላንተ ኢየሱስ ክርስቶስ አልማለደም አለምንም። አይመለከትህም፣ አንተን ማለት ነው። አንተ እንግዲህ ምንድነህ? አይሁድ ምድር ላይ ተመርጠው ለኢየሱስ ክርስቶስ ለተሰጡ ሰዎች አጨብጫቢ ነህ ማለት ነው ለእነዚያ ለመቶ አርባ አራቱ ግንባራቸው ላይ መንግስተ ሰማይ ሰዎች መሆናቸው የተጻፈባቸው ሰዎች መንግስተ ሰማይን ሲገቡ ከሆነ ነው። እሱም መንግስተ ሰማይ ሲገቡ ገቡ ገቡ እያልክ አጨብጫቢ ነህ ማለት ነው እንጂ አይመለከትም። ደግሞ እዚህ መድረክ ላይ መተ እንደ ሃይማኖተኛ፣ እንደ ተናጋሪ፣ እንደ አዋቂም ይቃጣሃል ስታወራ ማለት ነው። ባይብልህን አታውቀውም። ጭራሽ ምናልክ ደግሞ መጨረሻ ቅድም ላይ መግቢያ ላይ እንደሰማ ነው አሰላሙ አለይኩም ብሏል፣ ኢየሱስ አልክ። አላለም። ውሸታም ቀጣፊ ነህ። አንተ ውሸታም እልም ያልክ ውሸታም፣ ክርስቲያኖችን እየዋሻህቸው ነው ያለኸው። እንደገና ኢንሻ አላህ ይል ነበረ ኢየሱስ ብላል። አላለም ኢየሱስ። ውሸታም ነህ። በጣም ቀጣፊ ነህ። አሰላም አለይኩም። ኢየሱስ እኮ አሰላም አለይኩም ይል ነበረ ኢየሱስ ራሱ። ስሙት፣ አሰላም አለይኩም፣ ኢንሻ አላህ ይል ነበረ ኢየሱስ እስክትያ ከዛብ ውሸታም የለም ያለቀጣፊ ወላሂ እኔ እንደዚህ አይነት በዚህ ዕድሜ እንደዚህ አይነት ውሸታም ሰው በእርግጥ አንድ ሰው አይቻለሁ መሐመድ የሚሉት እስላሞች እሱን እኔ ሲኦል በወረድኩበት አይቼዋለሁ ያሉት እኚህ ቆሽቋሻ ቆርፋዳ ጠውላጋ ሽባ የሆነ አንድ ሽማግሌ በቀሳ ውስጥ ሰው ሆኖ አውርቷል እሱን ሰምቻለሁ። ቪዲዮንም ሰርቼ ለቀቅ ያለ አይታችሁታል ብዙዎቻችሁ። ይህኛው ደግሞ ጠውላ ጋ ቢ ነው ዛሬ የመጣው ማለት ነው። መጨረሻ ላይ እስኪ ምን አለ ይህ ሰውዬ፣ እስኪ ሀሳቡ ምን እንደሆነ እንረዳው። ዓለምን እያጥለቀለቀ ያለውን እስልምናን እንዴት አድርጎ እንደፈራው ልብ ብላችሁ አድምጡት። ላይ እብደት ነው ተመልከ። ስለዚህ ኢየሱስ ስላም አይደለም፣ አልነበረም፣ አይሆንም። ይሄ ስጋቱ ነው። ያልኳችሁ፣ ለዚህ ነው ፈለማ አሐሳ ዒሳ ምንሁም አልኩፍረ ቃለ መን አንሳሪ ኢላህ ቃለ አልሐዋርዩን ናሕኑ አንሳሩ ላህ አመና ቢላሂ ወሽሀድ ቢአና ሙስሊሙን አሉ ይላል ቁርአን ላይ። እነዛ ባስተማራቸው ጊዜ ነቢ ዒሳ ወይም ኢየሱስ ክርስቶስ ሰላም በእሱ ላይ ይሁንና ክርስቲያኖች እንደሚጠሉት እና አይሁዳውያን እንደሚያወግዙት አናወግዝም። እኛ እንወደዋለን፣ እናከብረዋለን ምርጥ ጀግና የአላህ ባሪያ የነቢዩ መሐመድ ወዳጅ የእሳቸውን ነቢይነት ያበሰረ በቁራ ምዕራፍ 61 ቁጥር 6 ላይ ማለት ነው። እንዲሁም በዮሐንስ ወንጌል ምዕራፍ 16 ከቁጥር ስድስት ጀምሮ ያለውንም ስናነብ ማለት ነው። እሱም ደግሞ በሌላ ቀን እንመጣለን ካስፈለገ ለዚህ ሰውዬ ጥሩ ትምህርት እንሰጠዋለን ብዬ አስባለሁ በጌታ ፈቃድ እና የነኝህን ታሪክ አሳምሮና አስተካክሎ ያስተማረ መልእክተኛ ነቢዩ መሐመድ ብቻና ብቻ ናቸው ማለት ነው። እና እብደት አይደለም እስልምናው፣ አላህ በቁርአኑ ባስቀመጣቸው መልኩ ነቢይ ናቸው። እስኪ የማን ታሪክ ነው? ለ1416 ለ46 ዓመት አንድ መጽሐፍና ማንበብ የማይችል ሰው ያስተላለፈው መልእክት በሱ ወረደ የተባለው ቁርአን ህዝብን ስራ እያሰራ ታሪክን እያስተማረ ስለ መንግሥተ ሰማይ የተናገረ ስለ ሲኦልም ጭምር ስለ ሰማያትና ምድር መፈጠር ስለ አንድ ፈጣሪ ማንነት የሚያስተምር መጽሐፍ የት ነው ያለው? የለም። አንተ ጋ ያለው ሉቃስ ለቴዎፍሎስ የጻፈው ደብዳቤ አስራ አራት ደግሞ የጳውሎስ መልክቶች፣ ሰላምታዎች፣ ንግግሮች፣ አባባሎች እኔ ነኝ ደንጋጊው፣ ጌታም አይደለም የሚሉ ቃላቶች ያሉበት እኛ በፍጥረት አይሁድን እንጂ ኃጢአተኛ አሕዛብ አይደለንም ብሎ የተናገረበት ጳውሎስ ማለት ነው እና አናንያን የሰደበበት ከባርናባስ ጋር የተለያየበት መከፋፋትና መጠላላትም ሆነ የተባለበት መጽሐፍ ነው። ይዘህ መለኮታዊውን መጽሐፍ የምትቃወም አሁን አንተ አታውቅም። ምንም የምታውቀው ነገር የለም። እልም ያልክ ጃሂል፣ የመሐይሞች የደንቆሮች ሁሉ ረኢስ፣ መሪ ማለት ነው። አሁን አንተን የሚከተሉን እየፈለክን ያለው በእርግጥ አንሆንም። ኢየሱስም ስላም አልነበርም ለምትለው ሙስሊም እንደነበረ በቁርአናችን ብዙ ቦታዎች ላይ ተጠቅሷል። ቅድም የጠቀስኩት ደግሞ አንዱ ነው። ወቃል ልመሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ ላሁ ዓለይህ ልጀና ወመእዋሁ ናር ወማ ልዛሊሚነ ምን አንሳር ብሎ ያስተማረበት አልመሲሕ ይሳ ያስተማረው አላህ ጌታይም ጌታችሁም ነው፣ ተገዙት። በእሱ ላይ የሚያጋራ ሰው መንግሥተ ሰማይ እርሙናት፣ መኖሪያው ገሃነምናት ነው። ከአንተ ጀምሮ በንስሓ ወደ ኢየሱስ ክርስቶስ ወደ ነቢ ዒሳ እስልምና እስካልተመለስክ ወደ ነቢዩ መሐመድ እስልምና እስካልመጣህ በቁርአኑ እስካልተመራ አንድ የፈጠረህን አምላክ በብቸኝነት ነቢዩ መሐመድን ተከተለ እስካላመለክ ድረስ አትድንም። ይህ ያወራኸው ወሬ በሙሉ ውድቅ ነው፣ ተቀባይነት የለው። መጨረሻ የማጭበርበሪያ ወሬ ነው ያወራኸው። ትልቅ ትመስላለህ፣ ግን ትልቅ አደለህም። የትልቅ ቅሌታም፣ ድብን ያልክ ውሸታም ሰው ነህ ማለት ነው ደጃል ለደጃል በር ጠራጊ መንገድ ጠራጊ በር ከፋቾች ከሆኑት ውስጥ አንዱ ነህ ማለት ነው። ምንም አታመጣም። ሙስሊም ወንድሞችና እህቶችና እንዲሁም ክርስቲያን ወገኖች፣ እንደነዚህ አይነት መልክቶችን ልብ እያላችሁ እያጤናችኋቸው እኛ ሙስሊሞቹ የነዚህን ግለሰቦች አይነት መሰሎቻቸውንም ጭምር የሚያወሩትን ወሬ በእስላም ላይ የሚሰነዝሯቸውን መርዛማ ቃላቶቻቸውን እየተከተልን ነው ምላሽ የምንሰጣቸው ሃይማኖቱን ወክለው መጽሐፉን ጠቅሰው እምነቱን ወግነው ሲመጡ ያንን ወግነን መልስ እንሰጣቸዋለን። ኢንዲቴይል ባይብል ውስጥ እንገባለን ማለት ነው። በግል አይነት የተረት ተረት አይነት ወሬዎችን ልክ እንዳሁኑ ግለሰብ ሲያወሩ ለእነሱ ተመሳሳይ የሆነ ግላዊ ማንነታቸውን የሚገልጽ ምላሽ እንሰጣለን። በዚህ ጊዜ ቅር እንዳይላችሁ። አይዘር ደግሞ አስቁሙ፣ ከቻላችሁ አስቁሙ። መልእክትም ልካችሁም ይሁን ሰፈራችሁም ካሉ ይሄ አግባብ አይደለም፣ አካሄድ ብላችሁ አስቁሟል። እኛም እንደዚሁ ሙስሊሞች በአጠቃላይ ክርስትና ላይ አላግባብ የሆነ ስንዘራ ቃላት፣ ትችት፣ ዘለፋ በሚሰነዘር ጊዜ ምላሽ መስጠት አለብን። ለዛ ወገን ምሳሌ ሰሞኑን ክርስቲያኖችንና ምንድነው ምኖችን ነው እናጠፋለን፣ ኦርቶዶክስን እናጠፋለን። ውሸት ማጥፋት አይችልም አይችልም። ቢያጠፋማ አላህ ያጠፋ ነበር እኮ አንተ ማጥፋቱ አቅሙም ሞራሉም የለህም። ምናልባት አንድ ወንድማችን ሲናገር ሰምቻለው እኛ ሰፈር ነው ያለው። ይህ ሰው ህመምተኛ ነው፣ የአእምሮ ዘገምተኛ ነው ነው ያለው። ያ ከሆነ ባለበት ቦታ ሆኖ ሊገባ በሚችል መልኩ ምክር መሰጠት አለበት። ማንም ላይ እንደዚህ መዘላበድና ማንም ላይ መዝለፍ አይችልም። እስልምናውን በስርዓት አክብሮና ተከብሮበት ሊኖር እንደሚገባው ከወዲሁ እኔም መልክቴን አስተላልፋለሁ። በእርግጥ በዚህ ዙሪያ ቪዲዮ ልሰራ ነበረ። ማንነቱን እስኪ ላጣራ ስል ያመዋል ስባል ታውኩት ማለት ነው። ስለዚህ ሙስሊም ወንድምናቶች ይህም ቪዲዮ አሁንም በድጋሚ የምላችሁ ሼር አድርጉት፣ አድርሱ። ለሌላው ለተለያዩ ተጠቃሚ ሶሻል ሚዲያን ተጠቃሚ ለሆነ ወገኖቻችን አድርሱላቸው። ባረከላሁ ፊኩም።